ህክምናሽን ከምታቋርጪ ሰርጋችንን ቢዘገይ ይሻል ነበር። ማርም ሲበዛ እኮ ይመራል። በመርፌ ብዛት እኮ ሰውነቴ ሞንፊት ሆነ። በቃ የልጄ የልጅን ደስታ ማየት እኮ ራሱ መድኃኒት ነው። እቴትዬ፣ ለመዳን ሲባል ስንት ነገር ይደረግ አይደለ እንዴ? አይ፣ ከዚህ በኋላ ከፈጣሪ ጋ መጣላል ነው። ያወራችሁትን በሙሉ ሰምቻለሁ። እማ ምንድን ነው ያመመሽ? ሲጀመር በዚህ ቀን ሰርግ ሲለኝ አባ የሆነ ነገር እንዳለ ገብቶኝ ነበር። እማ ምንድን ነው የተፈጠረው? ወይ የፈራሁት ሰዓት ደረሰ። እማ ምንድን ነው ንገሪኝ። በሰርጋቸው አዜባ የምንጭቅጭቅ አባ ማታማ ነበር አደለም? ቆይ ለምን ሁላችሁም የደበቃችሁ ፅናትን በዚህ ውስጥ እንዳገቢ? ተረጋጋ ልጅ እንዴት ነው መረጋጋማ? ቆይ እኔ የምንጎደልኝ እንደምትፈልግ እማ እማ እማ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ ቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶች እዬ። ዛሬ ደግሞ በጽናት ድራማ በክፍል ስልሳ ስድስት ይዘላችሁ መጥቻለሁ። ባለፈው ጽናትና ክራ የሰርጋቸው ቀን ተቋርጦ እየተዘጋጁ እሷም ፔሎ እየለበሰች እሱም ልብሱ እየለበሰ ማለት ነው። የሰርጋቸው ልብስ እያዘጋጁ ነበር ደስ ብሏቸው በደስታ ደስታ በደስታ ነበር ማለት ነው ውዶች እዬ። ዛሬ ደግሞ ህይወት እንደዚ ናት፣ አንዴ ደስታ አንዴ ሀዘን የተፈራረቀባት ናት አለም እቺ ማለት ነው። እና ዛሬ ደግሞ አዝኖ፣ በጣም አዝኖ ነው የመጣው የእሱ ደስታ እየጠበቀች የነበረች እናቱ፣ ድራማ ቢሆንም አስተማሪ ነው። እውነተኛ ታሪክ ስለሆነ የምስወሩት ማለት ነው። አንድ ድራማ ሲሰራ ዝም ብሎ ከመሬት ተነስቶ ሳይሆን እንደሱ የገጠማቸው ጽፈው እንደዚ ብለው እውነተኛ ታሪክ ስለሆነ የሚያስተላልፉት እነሱ ደግሞ የእነሱ ገጸ ባህሪ አድርገው እየተጫወቱ ድራማው እየሰሩት ስለሆነ ነው ማለት ነው። ውድድ ይዬ እና በጣም ነው የሚያሳዝነው። ባለፈው እንደ እንዳልኳችሁ የክራ አባት እናቱ የሱ ደስታ የእሱ ደስታ አይታ ብትሞትም በቃ እንዳልሞተች ነው ምክንያቱ። የልጅ ደስታ ማየት አለብኝ ብላ ነው። እኔ ደግሞ አሁን እንደዚህ ተጣድፌ እሱ የእሱ ሰርግ እንዳዘጋጅ ያደረገኝ አንዱ ይሄ ነው ብለው ነው ማለት ነው። እና ቀኑ ተቆርጦ ማለት ነው ውዶቼ። ከዛ አሁንማ እውነቱ መናገር አለብን እያሉ ሜሩና ፅናት ምሩ ልታግዛት ወደ ጽናት ትሄዳለች ማለት ነው። የሰርጉ የምኑ ልታግዛት ጽናት ደግሞ ምናለቻት ምሩዬ እያመመሽ እኮ ነው፣ እንዴት ነው እንዴት ነው የመጣሽ አንቺ? እያመመሽ ስለሆነ ደግሞ ብዙ ስርአት ስሪ እየደከመሽ ነው እያለቻት እያለ ማለት ነው የክራ እናት መጡ። የክራ እናት መጥተው ነበር ከዛ ለእናቱ እናቴ ይሄ ሁሉ አመት እየጠበቅሽ የነበረው በጉጉት እየጠበቅሽ የነበረው እውን ሆንልሽ እቺ የህይወት ሀጋሪ ጽናት ናት፣ ይች ናት ማገባት ብሎ አስተዋወቃቸው ማለት ነው። እናቱ ደግሞ ወይ ደስ አለኝ አስደነገጥከኝ እኮ ብለው እልል ብለው አመስግነው ለጽናትም ለጽናትም ስመው ጉልበታቸው ተሳልሞ ምናምን ተመርቀው እያለ ማለት ነው። ከዛ ክራና የክራ አባት ወደ ውጭ ስወጡ የክራ እናት ለጽናት አደራ ል ልጄ አደራ ላንቺ እሰጥሻለሁ። እኔ ተስፋ የለኝም ከአሁን በኋላ ሀክም ሀክሙም ዶክተሩም ተስፋ የለሽም ብሎኛል። እና ልጄ አደራ እይስሏት እረ፣ እቴቴ እንደዛ አትበሉ። ለምንድ ነው እንደ ተስፋ አትቁረጪ ለምን ተስፋ አትቆርጪ ያለሽ አለቻት ማለት ነው። ምንም ከአሁን በኋላ ወደ ወደ ሆስፒታል መሄድ ከፈጣር መጣላት ስለሆነ አሁን እኔ በቃ የልጄ ደስታ አይቼ ምንም ቢሆን ምን እኔ አይከፋኝም። አሁን የልጄ ደስታ የልጄም ልጄ ሲያውቅም እንዴት አድርጌ በቃ እሱ ነው እየጨነቀኝ እያለ እያለ እያለ ክራ መጣ ማለት ነው። ያላችሁት ሁሉ ሰምቻችኋለሁ። ያላችሁት ሁሉ ሰምቻችኋለሁ። ንገሪኝ፣ ምንድን ነው እናቴ? አመመሽ እንዴ? አሞሻል እንዴ? አላት ማለት ነው ከዛ ለካ አባቴ በዚህ ተጣርፎ የኔ ሰርግ ምን ድሮውም የገባኝ ነገር ነበር እንደዚህ ተጣርፎ አግባ አግባ ስለኝ እና ለምንድን ነው የደብቃችሁኝ እኔ የእናንተ ችግር መካፈል አልችልም እንዴ ለምን ናቃችሁኝ ብሎ ተናደደ በጣም ተናደው ማለት ነው አባቱ ደግሞ ልጄ ለሶስት አመት ደብቀንሃል ላንቺ ላንተ አእምሮ እንዳትጎዳ ብለን ነው እና ላንተ ብለን ነው ላንተ በማዘን ነው እንጂ ሌላ አይደለም ብለው ነገሩት ማለት ነው። ክራ ደግሞ ዝም በለባ አንተ አሁን እኔ አሁን በማወቅ የምንድን ነው ትርፉ ብሎ በጣም ተናዶ፣ ለጽናትም ጽናትም ይቅርታ ክራዬ ለምንድነው ነው እንደዚህ የምትሆኑ? ብላ ስትነሳ እስለሷን በጣም እየጮኸ በጥፍ መታት ማለት ነው። እዚ ላይ ነው ነገሩ የተፈጠረው። እናቱ በጣም ደነገጡ ደንግጠው ራሳቸው ሳቶ ማለት ነው ውዱትዬ ራሳቸው ሳቶ በድንጋጤ ከዛ ክራም ክራም በጣም አዘነ። በጣም እናቴ እናቴ እያለ አምቡላንስ ጥራ አባቴ ብሎ ለአባቱ ይዞዋት ሲሄዱ ወደ ሐኪም ቤትም አልተረፈችም እናቱ ሞተች ማለት ነው። በጣም አዘነ ጽና ክራ። አሁን ለራሱ ነው እየወቀሰ ያለው ለራሱ እየተጸጸተ ነው። እናቴን እኔ የገደልኩሽ እኔ እንደዚህ ባልጮሆሽ ኑሮ እኔ እንደዚህ ባል እንደዚ ባይል ኑሮ አትሞትም ነበር እናቴ ብሎ ክፍል ዘግቶ እያለቀሰ ማለት ነው። በጣም እያለቀሰ አዝነዋል፣ ልብ ተሰብረዋል። እነሱ ደግሞ የፈጣሪ ስራ፣ ትእዛዝ ነው እንጂ አንተ ሰበብ ብትሆንም ግን ፈጣሪ የጻፈው አይቀርም፣ አይዞህ እያሉ ሊያጽናኑት ብሞክሩም፣ እሱ ግን ክፍሉ ዘግቶ እያለቀሰ ምግብም አልበላም ብሎ ማለት ነው። ውዶች ጽናትም እንደዛ ሁላቸው አዝነዋል፣ ልባቸውም ተሰብሯል። እውነት ለመናገር ክራስ ያለቅስ፣ እኔማ ብሬ ያለቀስኩ ማለት ነው። የምር እና በቃ እንደ እውነት ነው የሚመስለው፣ እና በጣም ያሳዝናል። የህይወት ነገር ምን እንደሆነ ህይወት እንዴት እንደሆነች አንዴ ደስታ፣ አንዴ ሐዘን በቃ የተፈራረቀባት እንደሆነች ነው የተረዳሁት ከድራማው ማለት ነው። ትናት እንደዚህ ደስ ብሏቸው ደስታቸው እያጠመጠሙ የነበሩ ልጆች ዛሬ ደግሞ ሀዘን፣ ጥቁር በጥቁር ለብሰው ትናንት ነጭ በነጭ ለብሰው የነበሩ ልጆች አሁን ደግሞ ጥቁር በጥቁር ለብሰው አዝነው ስታያቸው በጣም ያሳዝናል ማለት ነው። እና እኛ ደግሞ የምንማረው ከዚህ የምንማረው በቃ ዛሬ ተደስተን ብለን ነገ ደግሞ ምን እንደምገጥመን ስለማናውቅ ነገ ሳይሆን ከሰዓታት በኋላ ምን እንደምገጥመን አይታወቅም፣ እና ክፉ ባንሆን እንዲሁም ወደ ፈጣሪያችን ብንቀርብ ነው የሚያስረዳው ማለት ነው ውዶት እና ክራ በጣም አዝነዋል። እዚ ላይ ጓደኞቹ፣ አባቱ ደግሞ እኔ ለእኔ ከአሁን በኋላ በእኔ ያለው እምነት ቀንሷል። እምነቱ ቀንሷል፣ በእኔ እምነት የለውም። ልጄ እኔ ፍቱ ማየት አልችልም። አሁን ወደ ስራ የመመለስ አለብኝ። ጽናት አደራ ልጄ። ልጄ እና ምስቴ ላጣን መሰለኝ ስሏት፣ እንዴ ጋስዬ እንድዛት ትበሉ። ክራ እኮ ማንም ይሁን ማን ወላጁ የምጠላ የለም ግን ክራም ለተወሰነ ጊዜ ነው እንጂ ይተወዋል። እና የእርሶ ሄድ ጥሩ አይደለም ስትላቸው አባቱ ደግሞ በአሁን ጊዜ ጓደኞቹ ናቸው የምታስፈልጉት ሴንና እንዲሁም አንቺ ምሩ ሁናችሁ ከጎኑ ሆኑ እናሆምን ጭምር ስለ እንደዚ ስላት ማለት ነው። እሷም ችግር የለውም ጋችዬ እኛ ከጎኑ ነን ብለው እናሆምም እንደዛ እናሆምም እኛ እኮ ምን እንደምንሆን እና ሁላችን ሟች ነን እዚ ላይ ቆመ መቃር የለም እና ፈጣሪ የሰጠህን ብሎ መቀበል ነው ብሎ እያጽናን ነው ማለት ነው እሱ። ከዛ እሺ በቃ ችግር የለውም ብሎ እሱ በዛ ናሆሚ ከጽናና በኋላ ጠና ሆነ ማለት ነው ውዶች እና በክፍል ስልሳ አምስት ይሄ ይመስል ነበር። በክፍል ስልሳ ስድስት ይሄ ይመስል ነበር። በክፍል ስልሳ ሰባት እስከምንገናኝ መልካም ቆይታ ይንላችሁ። ትችድ ያደረጋችኋለሁ። እስከዛው ሳብስክራይብ፣ ላይክ እያደረጋችሁ ቤተሰቡን ተቀላቀሉ። ባይ ባይ።